ወደ ኩሪፍቱ ደርሰናል ወይ? ወደዚህ ያለው ቫይቡ ደስ። ለማንኛውም ፋሚሊዮቻችን አብረን እንቆያለን ማለት ነው። የሶስት አራት ቀን ብዙ ሰርፕራይዞችን አዘጋጅተዋል እኔ ባላቆምም ግን ደግሞ እነሱ ብዙ የሚያውቁት ሰርፕራይዞች አሉ ግን ደግሞ ስራ መጣሽ ይመስለኛል። መለሽ አምላኪ ሆይ አምላኪ ሆይ አምላኪ ሆይ፣ የፈጠርከኝ አምላክ እኔስ መቼም ከዚህ በኋላ አልበላሽም፣ ተስፋ አደርጋለሁ እንደዚህ ደማ አልበላሽ። ከእኔ የሚወጡትን ከማሐፀን የሚወጡትን ልጆች ወንድም ይሁን ሴት የተባረከ አድርግልኝ። ትውልድ ገዳይ ሳይሆን ትውልድን አናጭ ትውልድን ቀራጭ አድርግልኝ፣ አድርግልን። አሜን። እኛ ስደተኛ ልጆችህን አስበን የማንንም ጋለሞታ አይናችን እያየ ከመሳሳት ሰውረን። እውነቴን ነው የምነግራችሁ፣ እኔ የእውነት ነው ጸሎት። አሜን በሉ አሜን በሉ ቅመሞችዬ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረጉ ይህን ቪዲዮ ስጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የዶር ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሐሳብ አሴታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ውሽምትና ውሽማው ዛሬም ታምራቸው አይናውጣነታቸው እንደቀጠለ ነው። የአብርሽ ጉድ ማለቂያ የለውም። ያው ኤፋ ቅድም ቪዲዮ ሰርቶ ነበር አይታችሁታል ብዬ አስባለሁኝ። እንግዲህ ኤፋ ሲናደድ የሚናገራቸው ቃላቶች በቃ ደስ ደስ የሚሉ ሀይለኛ ሀይለኛ ናቸው። እና ሄርሜላችን ካገኘሁሽ በሰላም ስለማልፋታሽ ከወንድም ሕይወት ልቅ ብለሽ ውጪ ብሏል። ነገር ግን ከሱ ሕይወት መውጣት ያለባት እሷ ሳትሆን እሱ ነው ከእሷ ሕይወት መውጣት ያለባት። እውነቴን ነው የምነግርህ፣ እንደ ከረሜላ ስትለሳው ስትመጣው ስትላላ ስትለጣጠፈው ደስ እያለ ቤቱን እንትን እያለ እንዴት ነው እሷ ከሱ ሕይወት የምትወጣው? መገረፍ እኮ የሚያስፈልገው ወንድም ነው። አባታችሁ መግረፍ ያለበት ያለባቸው ልጃቸውን ነው። እንደው እንደው አብርሽ አንተ ዝቅ ብለህ አባትህን በመሃል፣ አረይ ይከብዳል። እውነት አንተም ወልደሃል። አሁን አባት ነህ። ይሄ እያደረግከው ያለው ነገር ግን ሊረሳ የሚያችል ዋጋ የሚያስከፍል ነገር ነው ማንንም በዚህ ቪዲዮ ልታስተባብር አትችልም። እውነቱን ስነግራችሁ ድራማ ነው ብትሉ ወደፊት ለልጅ የሆነ ነገር ብታወራ ምንም ምንም ምንም ምንም የምታስተባብረው ነገር የለም። በነገራችን ላይ አንዳንድ ርካሽ ደግሞ ይሄ ስራ ተመችቷችሁ የምደግፉ ርካሽ ኦዲየንሶች ማለት ነው ተያይዛችሁ አብራችሁ ገደል ግቡ። እውነቱን ነው መነግራችሁ እዛ ሰፈር አላችሁ ወይ ተቃጠላችሁ፣ ወይ እናንተ እዝሩታን እስከ ጥግ ድረስ ልጠሏ ትችላላችሁ። የፈለጋችሁትን አድርጉ ኦኬ። ግን እንዴት ይህን ርካሽ የሆነ ስራ ትደግፋላችሁ? በጣም ነው የሚያስጠላው፣ በጣም ነው የሚዘገን። ነው እናንተ ላይ ወይም ደግሞ እናንተ ቤተሰብ ላይ ሊፈጠር የማትፈልጉትን ነገር ሌላ ሰው ላይ ሲፈጠር በዚህ ልክ እያያችሁ መሳቅ መሳለቅ፣ መደሰት ያሳፍራል። ዝሙትን በአደባባይ ማበረታታት በጣም ነው የሚያስጠላው በጣም ነው የሚያሳፍረው። እኔ አንድ ደህና ሰው ከማላችሁ ሌላው ኮሜንታተሮች ማለት ነው፣ ሰዓቱን አውልቁለት፣ ጸበሉ ሰዱት፣ ምን ገለመሌ ገለመሌ። በመጀመሪያ እሱ ጸበል የሚሄድ ሰው አይደለም፣ ኦርቶዶክስ አይደለም። በቃ አራት ነጥብ። ስለ ከጸበል ውጡ ውጡ ክርስትና ራሱ እያላችሁ እየጨቀጨቃችሁ ነው። እኖ ልጆቹ ማለት ነው ከሀስከፈ እናንተ ኦሬንዞች ናቸው እንደ ሙሸታሞች እያረጋችኋቸው ያላችሁ የሌላቸውን አለን እያሉ እንዲሉ እዚህ እያደረሳችኋቸው እናንተ ራሳችሁ ተከታዮች ናችሁ። ስንነግራችሁ በክፋት ይዙት አላችሁ። ከመጀመሪያ ጀምሮ ተናግረናል። ሩታም ትሆን አብረሽም ትሆን ኦርቶዶክስ አይደሉም ብለን ስንል ስለ ሃይማኖታቸው ምን አገባን እኛ የምንከተለው በማንነታቸው ነው አላችሁ። ነገር ግን እኔ አሁንም ያንን ነገር የተናገርኩት ሃይማኖታቸው ሆና ትከተሏቸው ሳይሆን በወቅቱ ሲያደረጉት የነበረውን ነገር ነው የእኛ የኦርቶዶክሳውያን ልጆች በተለይ የሰርጉ ጊዜ እንዴት አትቃወሙ ብዬ ነው ይህን ሀሳብ የተናገርኩት። አሁን ደግሞ ይህን ሰሞን ክርስትና ክርስትና ክርስትና እያላችሁ እየዬ እያላችሁ ነው። ክርስትና የለም እየመረራችሁ ዋጡት። ሜሪ ሜሪ ከቤታቸው ባሏ አስጠምቋት ነው ከሁለት ዓመት በፊት ኦርቶዶክስ የሆነችው እንጂ ሙሉ ቤተሰብ ሩታ ፕሮቴስታንት ነው። እኛ አይመለከተንም። ስለ ሃይማኖት እውነቱን ስነግራችሁ እኔ ስለ ሃይማኖታችሁ አይመለከተኝ፣ ግን በመሀል የምታረጓቸው ነገሮች ትክክል ስላልሆን ነው። እንደኛ በመዝሙር የምታቀናብሩት ነገር አለ፣ ትክክል አይደለም። የእመቤታችን መዝሙር እየተዘመረ የማይመለከተው ሰው በሱ ፎቶ ሊዘመር አይገባም። እኛም እያወቅን እንሄድ። ምክንያቱም ያ እምነት ይፋ በወጣ ቁጥር በዛ በመዝሙር ስለስላለ የእኛ ሃይማኖት ይሰደባል። ስለዚህ የማይመለከትና መሆን የሌለበት ነገር አታድርጉ። ከውሸት እንዲወጡ የምትረዷቸው እናንተ ራሳችሁ ናችሁ። በቃ በተለይ ሩታ ሩታ መውጣት አለባት ከዚህ ህይወት። በቃ እውነቱን ስነግራችሁ ማለት ነው። የእውነት እንበኋ ለእኛ እያሳየችን፣ እኛ ደግሞ ይህንን ነገር ተረድተናት በቃ ይሄ ነገር ሊቆም ይገባል ካላልናት፣ ከጎኗ ሴቶች ነን ከጎኗ መሆናችንን ካላሳየናት፣ የእዛው ጭቃ ውስጥ ገባለች ተመልሳ። አሁን እኔ በቅቶኛል። ድራማ ነው ድራማ ነው እያልኩ አላወራችሁ፣ እውነቱን ስነግራችሁ ምክንያቱም አብርሽ በጣም ወጥ ረግጧል። የሚያረጋቸው ነገሮች በሙሉ ትውልድን መግደል ተዉት። ማስተማሩ ይቅር፣ ግን ደግሞ ከልክ አልፎ አልገባችሁ ከምንወደው በላይ አሁን ላይ እያደረገ ያለው ነገር በጣም ሰዎች እንዲጠሉት የሚያደርግ ነገር ብቻ ሳይሆን ከፈጣሪውም ጋር እየተሳሳተ ነው። ኦኬ፣ ይሄ መተት ኮተት የምትሉትን ነገር ከምላሳቸው አርቁት፣ አውጡት። መተት የሚባል ነገር የለም። ታስቦበት ነው፣ የሰው ልጅ ይሄንን አስቦበት እያደረገ ነው። የምን መተት ኮተት ነው የምታወሩት? እንዴ ሰው ወዶ ፈቅዶ አድርጎ፣ እንዴት ነው ሌላ ሰው ሌሎች እንደዛ ምናምን እንትን የምትሉት። ሌላው ነገር በነገራችን ላይ ማለት ነው ውሻ ምንጊዜም ውሻ ነው። ዝንብ ምንጊዜም ዝንብ ነው። የሚገኘው በተልከሰከሰ ቦታ ነው ኦኬ። ስለዚህ አብርሽ ከሄርሜላ ጋር ሄርሜላ ከአብርሽ ጋር ያላቸው ነገር አሁን ላይ ለእኔ እንደዛ ነው፣ ምንም አይደለም። እናንተ ተባብራችሁ ኦዲንሶች አሁን ምናምን ከነሱ ጎን መቆማችሁ የምታሳዩ ሰዎች እናንተ ራሳችሁ ተመርመሩ፣ ጤናችሁ ራሱ ያጠራጥራል። በቃ በጣም ያስጠላል። እንዴ እስካሁን እኮ የሄደባቸው ስቴፕ አቤት! የሱ ድራማ ድራማ ጀመር እያልን ብንናደድበትም እያየ ነው ነበረ አሁን ላይ የሚያረጋቸው ነገሮች ግን የቤት ውስጥ ያሉትን ሪል ላይፎች ነው እያወጣ ያለው። በንግግሮቹ መካከል ሁላ መስማት ትችላላችሁ። በቃ እያንዳንዱ ነገር በንግግር በተግባሩ፣ እሷ የምታሳያቸው ተግባር ለሱ፣ እሱ የሚናገራቸው ለሩታ፣ ዝም ብላችሁ ተመልከቱት። በጣም ያስጠላል አብርሽ። እውነት እግዚአብሔር ያስታግሳችሁ። እናንተ የሚያስታግሳችሁ ነገር ይዘዝላችሁ። በዚህ እኔ በጣም ማዝ ነው። ፈጣሪ ምን እንደሚመጣብን አናቅ። በደቂቃ ውስጥ በዚህ መካከል አንድ ነገር እንዳትሆኑ ሰጋለሁኝ። የሰው ልጅ በአሁኑ ሰዓት በትነታ እየሞትን ነው። በቆምንበት እየቀረና ያለ ነው እንደዚህ ሆናችሁ በዚህ በተጨመላለቀ ነገር ውስጥ ግን ባለፈው አይታችኋል አይደለ? ማነው ስሙን መኪና አደጋ ደርሶበት የእናንተው ጓደኛ። ኦኬ ህይወት እንደዛ ናት። ሞትም ቢሆን እዛው ቀርቶ ነበረ። አንዳንዴ ባላችሁ ነገር አትመጻደቁ። ያለን ነገር የሚጠፋ ነው። በቃ ይህ እንዲ አዶናይ ሰግጥ አለ። እንደ አንዳንዴ ያ እናንተ ባሰ ይሄ ተግማሙ በሚል ብዬያዘ እናንተ አዶናይ ሰግጥ አይደል? ያሉ እናንተ ደግሞ ተግማሙ ብላችሁ ፈምሱ። እንደዚ ይሻላል። በቃ ሰግጥን ይዘናል ብዙዎቻችን፣ አይደለም እናንተ ደግሞ ተግማሙ የሚል ይዛችሁ ኑልን። የእናንተ ቢጦቹ እየተግማሙ ይፈምሱ ማለት ነው። በቃ ይሄ ነው ልላችሁ የምችለው። በጣም ኖር ነው። ምን እላለው እኔ እኔ ብቻ እህቶች፣ ቅመሞችዬ፣ ለእውነት የምትቆሙት ፈጣሪ አምላክ የእረፍት እንጀራ ይስጠን። የተግማማ የተጨመላለቀ ሳይሆን በላባችን የምንኖርበት ህይወት ያድላል። እውነቴ ለምነግራችሁ ሌላው ከኛ የሚወጡትን ደክመን ለፍተን ሀገራችን ገብተን እፎይ ብለን የምናመጣቸውን ፍሬዎች ይባርክልን ይባርክልን። ከኛ የሄዱ መልካም ማዕዶት በጣም የማይታወቁ ልጆች ደግሞ አሉ። በጣም ብዙ ብዙ ልጆች በኢትዮ ሄደው የወለዱ ልጆች አሉ። ሺ ያርግላችሁ፣ ልጆቻችሁ የተባረከ ትዳርና ህይወት ያርግላችሁ። የማንም ልቅም ቅም እየመጣ ይጨማለቅብን በቃ አይለፍልኝ እኔ በዚህ አይለፍልኝ። እውነቴን ነው የምነግራችሁ። ተግማምቼ እንደዚህ ራሴን ጥዬ ሴትነቴን አርክሼ እናት አባቴ ቤተሰቤን አሰድቤ ረብን ነው ባያል ፊቅር ምን ነው ሻመት እኮ አንኖርም። እኔ መቼ እንደምጠራው እኮ አላውቀውም። እናንተ እንዴ እንዲህ በጣም ነው የሚዘገን፣ ነው እኮ በጣም። እኔ እንጃ አሁን ኒ ለዚህ ምን መልስ እንዳላችሁ ጊዜው መሀረነ ክርስቶስ እስቱስ ማስተዋሉን ይስጠለውላችን። ቤተሰቦች ላይክሽር ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።